ጃክ ዊልሸር አዲሱ የሉተንታውን አሰልጣኝ ሆኖ ተሹሟል። እንግሊዛዊ ቀድሞ የአርሰናል ተጫዋችና የአካዳሚ አሰልጣኝ የነበረው ጃክ ዊልሸር ሉተንታውንም በአሰልጣኝነት መረከቡ ተረጋግጧል። የ33 አመቱ አሰልጣኝ ከዚህ ቀደም በኖርዌይ ሲቲ አገልግሎ የሚታወስ ሲሆን አሁን ላይ በሊግ አንድ እየተወዳደረ የሚገኘውን ሉተንን ለማሰልጠን መሾሙም ታውቋል። ጃክ ዊልሸር ከሹመቱ በኋላ እንደተናገረው ከሆነ የሉተንታውን ደጋፊዎች የሚፈልጉትን ስኬት ለማስመዝገብ የተቻለኝን ሁሉ አደርጋለሁ ሲልም አስተያየቱን ሰጥቷል። ስፔናዊ የ ዓመት የባርሰሎና አማካኝ ዳኒ ኦልሞ ጉዳት ማስተናገዱ ይፋ ሆኗል ኦልሞ ስፔን ባለማንጫ ማጣሪያ ከጆርጂያ ና ቡልጋሪያ ጋር ጨዋታ ከአሰልጣኝ ሉዊስ ደላፎንት የጥሪ ቀርቦለት ወደ ብሔራዊ ቡድኑ አምርቶ የነበረ ሲሆን በለምድ ወቅትም ጉዳት ማስተናገዱ መገለጹ የሚታወስ ነው ለምርመራ ወደ ባርሰሎናም ከተመለሰ በኋላ ተጫዋቹ ምርመራውን አድርጎ በእግራ ላይ ጉዳት ማስተናገዱና ና ጉዳቱም ከሁለት እስከ ሶስት ሳምንት ከሜዳ ሊያርቀው እንደሚችል ሲዘገብ ኦልሞ ምናልባትም የል ክላሲኮ ደርቢ ጨዋታም እንደሚያመልጠው ተመላክቷል። የጣሊያኑ ክለብ ኤሲ ሚላን የ28 ዓመቱን እንግሊዛዊ የሊቨርፑል ተከላካይ ጆዋ ጎሜዝን በጥሬ ዝውውር መስኮት የማስፈረም ፍላጎት እንዳላቸው ተገልጿል። የማሲ ሚላኑ አሌግሪ ቡድን በሴሬ መልካም ጅማሩን ማስመልከት የቻሉ ሲሆን በ13 ነጥብ 3ኛ ደረጃ ላይ ተቀምጠዋል። ማክስ አሌግሪ ቡድናቸውን የበለጠ ለማጠናከር የ28 ዓመቱን ተከላካይ ጎሜዝን በጥሬ ዝውውር መስኮት ወደ ክለባቸው መቀላቀል እንደሚፈልጉ እየተነገረም ይገኛል። ነገር ግን ኔዘርላንዳዊ የሊቨርፑል አሰልጣኝ አርኔስሎት ተጫዋቹን በክለባቸው ማቆየት እንደሚፈልጉ ተገልጿል። የምዕራብ ለንደኑ ክለብ ቼልሲ ራጋዊን የባርሰሎና ተከላካይ ሮናልድ አራሆን ለማስፈረም እንደሚፈልጉ እየተነገረ ይገኛል። ሰማያዎቹ በተከላካይ ስፍራ ላይ እንደነ ሎዊ ኮሌቪ ነው ተጫዋቾችን ማጣታቸውን ተከትሎ የተፈጠረውን ክፍተት ለመሸፈን ምርጫቸውን የቡሉ ግራናዎቹን ተከላካይ አራሆን ማድረጋቸውን ፉትቦል ኢንሳይደር አስነብቧል። ባርሰሎናዎችም አሁን ባሉበት የፋይናንሻል ችግር የሚቀጥሉ ከሆነ ተጫዋቹን ለመሸጥ ፍቃደኛ መሆናቸው ተነግሯል። የኢንዞ ማሪስካው ብሩም ተጫዋቹን ክለባቸው ለመቀላቀል ከወዲው ጥረት መጀመራቸውን መረጃዎች ያመላክታሉ። በክረምቱ የዝውውር መስኮት ከወልቨርሃምተን ማንቸስተር ዩናይትድን የተቀላቀለው ብራዚሉ የፊት መስመር ተጫዋች ማቲያስ ኩንሃ በማንቸስተር ዩናይትድ እያሳየ ስላለው ብቃት ሀሳቡን ሰጥቷል። ማቲያስ ኩንሃ በዩናይትድ ገና ሁለት ወሬ ነው። ነገር ግን በክለቡ ወቅታዊ ሁኔታ ምክንያት ለረዥም ጊዜ እዚህ እንዳሳለፍኩ ይሰማኛል። ትልቅ ፈራሚ ስለሆንኩ በተቻለ ፍጥነት ተጽዕኖ መፍጠር አለብኝ ያለ ሲሆን በተጨማሪም በማንቸስተር ዩናይትድና በብራዚል ብሔራዊ ቡድን መጫወት ያለ ጥርጥር ትልቅ ደረጃ ነው። እንደ ተጫዋችም የተለየ ጊዜ ነው ሲል ለግሎቮ ሀሳቡን ተናግሯል። ተገኝቷል አርጀንቲናው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ሊሳንድሮ ማርቲኔዝ ወደ ልምምድ መመለሱ እየተገለጸ ይገኛል ማርቲኔዝ ለበርካታ ወራት በጉዳት ላይ ማሳለፉ የሚታወስ ሲሆን ተጫዋቹ ግን ምናልባትም በቀጣይ ማንቸስተር ዩናይትድ ከብራይተን ኤንድ ሆቫል ቪዮን ና ከኖቲንጋም ፎረስት ጋር በሚያደርጉት ጨዋታ ወደ ሜዳ ሊመለስ እንደሚችል አንዳንድ መረጃዎች እያመላከቱ ይገኛል ተጫዋቹም አሁን ላይ ልምምድ መጀመሩን መረጃዎች በስፋት እየዘገቡ ይገኛል የባርሰሎናው የ18 ዓመት ወጣት ታዳጊ ጥበበኛ የሆነው ላሚን ያማል ወደ ልምምድ መመለሱ እየተነገረ ይገኛል። ላሚን ያማል በጉዳት ምክንያት ካለፉት ጨዋታዎች ውጪ የነበረ ሲሆን አሁን ላይ ወደ ልምምድ መመለሱ በስፋት እየተዘገበም ይገኛል።